ሙሽሮቹ አይዌይና ታለሜ ለመጀመሪያ ጊዜ አንድ አልጋ ተጋርተው አደሩ። የወንድም ሆነ የሴት የስር ሚዜዎቹ ሁለቱን የጫጉላ ሰዎች በክብር ምንጣፋቸው ካስተኙ በኋላ ዓለም እስኪያልፍ የዳሱ ባላ እስኪመነጠዝ ድረስ ሲዘፍኑ አደሩ። አይዌይና ታለሜ በማለዳ ተነስተው በስር ሚዜዎቻቸው ደጋፊነት በፍቅር እየተያየው ቁርሳቸውን ሲበሉ አጃቢ ሚዜው ሁሉ በዘፈን እንቅልፋቶ ያደረበትን ፊት ገጹን እያሻሸ እየታጠበ ወደ ዳሱ መጉረፍ ቀጠለ። አይዌይና ታለሜ በስር ሚዜዎቻቸው አማካኝነት ቁርሳቸውን እየበሉ እያለ አንድ አጃቢ ሚዜ መጣና ሙሽሮቹን ወደ ዳሱ አምጧቸው እንመርቅ፣ እንሸልማቸው እንጂ ምንድን ነው እያለ ነው ህዝቡ ሰው ሁሉ በፍጹም ፍቅርና ጉጉት እነርሱን ነው የሚጠብቅ፣ ሰማላችሁ ብሎ ወደ ዳሱ ተፈተለከ። ሙሽሮቹ አይወይ እና ታለሜ ማታ በነበራቸው የአብሮነት የመጀመሪያ ቀን አዳር ትቂት ከምንምን ምን አሉና በስር ሚዜዎቻቸው አማካኝነት ወደ ዳሱ ለመሄድ ሲነሱ አይወይ በፍጹም ደስታ የታለሜን የሴትነት ጸጋ የታደለበትን በደም የተዋጀ ነጭ ሻሽ አንስቶ ለሴት የስር ሚዜ ሲሰጥ፣ ታለሜ ደግሞ በሀፍረት አንገቷን ድፍት አደረገች። የሴት የስር ሚዜ የነበረችው ዘነቡ እጅግ ደስ ተሰኝታ አኮራሽን እኔ ልዩ፣ ቤተሰቦችሽ፣ ሀገር፣ ዘመድ ሁሉ ባንቺ ኮራ ተባረኪ አለችና ቅፍ አድርጋ ሳመቻት። ብዙም ሳይቆዩ ደግፋ ይዛት ወደ ዳሱ በመሄድ ሴትነቷን ጠብቃ እስከ ጫጉላ ቀኗ የቆየች ለመሆኗ ማረጋገጫውን የደም ሻሽ ለቤተሰብ ለአጃቢና ለሕዝብ ሁሉ ለማሳየት እየጓጉ ታለሜ ሙሽሪት እግሯን እየጎተተች ተጉዘው የዳሱ መግቢያ በር ላይ ሲደርሱ ነበር። እንቁ አዝላ የሚለው መጽሐፍ ክብል ሰባት የተጠናቀቀው።